ሰላም ጤና ያስጥለን እንዴት ናችሁ የዩቲዩብ ቤተሰቦቼ እንዴት ከረማችሁ ቪዲዮ ሳልፖስት ትንሽ ቆይቻለሁ ዛሬ የምንገኘው በአዳማ ገበያ ነው የምንገኘው ቀኑም ጥቅምት ሀያ ስድስት ነው የገበያውን ሁኔታ እነግራችኋለሁ እንዲሁም ደግሞ የሳምንት የ ህዳር ሶስትን ገበያም እነግራችኋለሁ እነግራቸዋለሁ ሄዳለሁ ብዬ አስባለሁ የዛሬውን ግን እስቲ ልንገራችሁ ይህ ከመግቢያ ስትገቡ እራሳችሁን ለመከላከል የምትገዙ ዱላ ነው። አስር አስር ብር ነበረች እሷ፣ አሁን ወደ ሀያ ብር አድጋለች። ከዛን ገመድ አለ። ገመድን ገዝታችሁ ትገባላችሁ። ጭነት መኪና ምንም የጭነት መኪና አትቸገሩም። ውጪ ላይ አይሱዞዎች አሉ። ጭነትም እንዳትሸወዱ፣ ከአዲስ አበባ ወደ ኖ ከአዳማ ወደ አዲስ አበባ የምትጭኑ ሰዎች ከበዛ ከበዛ 10 ሺህ ብር ነው የምትከፍሉት። 10 ሺህ 400 ብር ትከፍላላችሁ በ10 በሬ ወይ በ11 1 በሬ። ምክንያቱም አንድ አይሱዚ የምትይዘው ኩርታታ እስከ 13 በሬ ትይዛለች። ግን የምትገዙ በሬ ትላልቅ ከሆኑ በጣም የደለቡ በሬ አሁን እንደዚህ እያያችሁ አይነት ያለውን በሬ የምገዙ ከሆነ ግን አምስት በሬ በላይ አትይዝም አይሱዙ። ስለዚህ እነዚያው ነው ያላችሁ። እነዚህ 11 በሬ ናቸው፣ እኛ የገዛናቸው ናቸው። ዋጋቸው አሪፍ ነው ያገኘነው። የነዚህ ዋጋ ጥቅምት 26 2018 ዋጋቸው ከ111 እስከ 115 መሀል ነው ያለው። ስለዚህ ከነጭነቱ ከነምኑ ከነአንዳንድ ወጪዎቹ ምናልባት እስከ 115 ሊሄዱ፣ ስለዚህ እነዚህ እነዚህ ወጪዎችን ኮንሲደር አድርጋችሁ መሄድ አለባችሁ። በአንድ በሬ 750 ነው ቀረጥ። ስለዚህ 10 በሬ የምትገዙ ከሆነ 7500 ምናምን ብር ትከፍላላችሁ ማለት ነው። ሶ ይሄኛውን ታሳቢ ታደርጋላችሁ። በተለይ አሁን በዚህ በዚህ ወቅት አሁን ከህዳር ጀምሮ የምትሄዱ ሰዎች መነጽር፣ ኮፍያ፣ ትውታዎችን መጠቀም አለባችሁ። አዋራው በጣም ከባድ አዋራ ስለሆነ ራሳችሁን መጠበቅ ልክ እንዳልኳችሁ ስትገቡም ደግሞ። ዱላዎችን ከሩቅ ቦታ ይዞ መምጣት አያስፈልግም። እዛ ውጪ ላይ 20 ብር ይሸጣል። ስለዚህ ዱላን ይዞ ውስጥ መግባት ይቻላል። እነዚህ ነው የገዛናቸው። ኦልሞስት የገዛ ነው እኔ ለአንድ ከስተመሪ የገዛሁት ነው። 11 በሬዎች ናቸው። አንዱም በ111 112 ገደማ ነው የገዛ ነው። ከነ ወጪ መቶ 115 ሺህ ይጨርሳሉ። ስለዚህ እነዚህ በሬዎችን በትክክል ካበላን አሁን ያለን ጊዜ ሁለት ወር ነው። ለገና ልናወጣቸው ማለት ነው። በዚህ ሁለት ወር ውስጥ ለገና ይደርሳሉ። ቢኮዝ ከ45 ቀን እስከ 120 ቀን መሃል መደለብ ይችላሉ ስለሆነ እና አዳማ መሆኑን የምትጠቆ በዚህኛው ነው። ኤሌክትሪክም ከአየር በሚያመነጨው ይሄ በሚዞረው ማለት ነው በሱ ነው። ስለዚህ አዳማ ገባ በጣም ትልቅ ገበያ ነው። ከአርሲ ከኤራ ከአሰላ እና እዛ አጎራባች የሆኑ ከተሞች የሚመጡ ናቸው። አሁን የኛ እነዚህ በሬ ነው። እነዚህ በሬዎች አሁን ከወሎ የመጡ ናቸው ጠይቃቸው ነበረ ወሎ፣ ከወሎም ደግሞ ከባቲ የመጡ ናቸው። ዋጋ ዋጋዎቻቸው በጣም ውድ ናቸው። ሶስት ከሀምሳ ነው የነገረኝ ሶስት ከሀምሳ ማለት እንግዲህ ሶስት መቶ ሀምሳ ሺ ነው። ቢያንስ አንድ አራት በሬ ይዘዋል ከ1.4 ሚሊዮን በላይ ነው ማለት ነው ስለዚህ ሰው ነፍስ ባለው ላይ ይህን ይል ወጪ ያወጣል ስለሆነ የማድለብ ስራ የምትሰሩ በጣም አዋጭ ነው። እና የሚታወቁም ያው በቀንዶቻቸው ነው። ቀንዳቸው በጣም ትልቅ ነው። ምናልባት ካሜራ በደንብ አላሳየውም ይሆናል እንጂ ቀንዱ እስከ አንድ ሜትር ይረዝማል። እኔ ለመነካካት ሞክሬ ነበረ። በጣም ቀንዱ የሚያስፈራ ነው። ፕላስ ደግሞ የያዘው ስጋ በጣም ከፍተኛ ስጋ ነው የያዙት። ስለዚህ የማድለብ ስራ የምትሰሩ ሰዎችን የፈለጋችሁ የበሬ አይነትም መያዝ ትችላላችሁ። እነዚያውን ልክ እንዳልኳቸው የወሎ ባቲ ናቸው፣ የቦረና መያዝ ትችላላችሁ። በተጨማሪ ደግሞ የባሌዎችን መያዝ ትችላላችሁ። እንዲሁም ደግሞ የጅሩ በቃ ብዙ አይነት በሬዎች አሉ። ስለሆነ ቶሎ የሚደልቡት ግን በተለይ በተለይ የባሌውን ብትይዙ መልካም ነው። የባሌ ማለት ከሻኛቸው ትንሽ ጠቆር ብለው ከኋላ ዳለቻ የሆኑት ናቸው። እነሱም መያዝ ትችላላችሁ። ልክ እኔ አስር ወይ አስራ አንድ ለሰው እንደገዛሁት ማለት ነው። እሱ ማያስ ትችላላችሁ። ብዙ ስጋ አምርታለሁ ካላችሁ ደሞ እንደዚህ አይነቱ አሁን ነጭ በጥቁር ያለው ይሄ ዲቃላ ነው። እነዛ ማያስ ትችላላችሁ። እነዚህ ዲቃሎች ናቸው። ዲቃሎችን ማያስ ትችላላችሁ። ስጋ ቶሎ ይጨምራሉ። ዋጋ ላይ ግን ከፍተኛ ዋጋ ያወጣሉ። እስከ 400 ሺህ የተነገረኝ አለ አዳማ ላይ። እስቱንም እስቲ አይሱዙ ላይ ስጫን ለመቅዳት ሞክሬ ነበረ፣ ብዙ አልቀዳውትም። ስለዚህ ማድለብ ላይ ብዙ አይነት በሬዎችን ማያዝ ትችላላችሁ? አዳማ ገበያ ምርጥ ገበያ ነው። የፈለጋችሁትን አይነት መጠንን የምታገኙበት ገበያ ነው። ከ100 ሺ ከ80 ሺ እስከ 450 ሺ የሚገኝበት አካባቢ ስለሆነ ስለዚህ ለማድለብ የምትሞክሩ ሰዎች እዚህ መጠቀም ትችላላችሁ። ፕላስ ደሞ ለቁርጥና፣ ለክትፎ፣ ለተለያየ ድግስ፣ ለሰርግ፣ ለተለያየ ዝግጅቶች እንዲሁም ደሞ ለሆቴሎች። ገና ሐረርን ሄዳችሁ የሐረር ሰንጋ ከማለት እዚህ የአዳማ ቅርብ አለችላችሁ። ስለዚህ አዳማ እየሄዳችሁ ከአዳማ በሬዎችም መግዛት ትችላላችሁ። በተጨማሪ ደግሞ ጤናዎቻቸውን እና ኪሎአቸውን ለይተን መግዛት ወይም ለይታችሁ መግዛት ከፈለጋችሁ እኔም ማናገር ትችላላችሁ። አብረን ሄደን ጤናውን ለይቼላችሁ እንዲሁም ክብደታቸውን ኪሎቹን ኪላዎቹንም በእናንተ ፊት ለፊት ለክቼ ይህን ያህል ኪሎ ናቸው ብዬ ኪሎን ለይተን በሬዎችን ልገዛላችሁ እችላለሁ። ለቁርጥ ቤት፣ ለስጋ እንዲሁም ደግሞ ለድግስ፣ ለክትፎ፣ ለተለያየ ነገር ለማድለብ የምትጠቀሙ ሰዎች ይሄኛውን እኔን መጠቀም መጣቀም ትችላላችሁ። ምናልባት ነጩ በሬ በደንብ የሚታያችሁ ከሆነ ሱዙን እየወጣ ያለውን ምናልባት ፖዛ አድርገችሁ ማየት ትችላላችሁ። ይሄኛው በሬ ዋጋው የተገዛው በ350 ሺህ ብር ነው የተገዛው። ስለዚህ በሬዎች ያዚ ክሮስ የምንላቸው ወይ ዲቃላ የምንላቸው ወይም ደግሞ በተለምዶ የፈረንጅ በሬዎች የምንላቸው በጣም ውድ ናቸው። ከደለቡ ጊዜ ላይ ግን የከሳውን ስትገዙ በጣም ርካሽ ናቸው። ምናልባት እስከ መቶ አስር ሊገኙ ይችላሉ። ስለሆነ እነሱን መጠቀም ይቻላል ልላችሁ ነው የመጣሁኝ። እነዚህ እየተመለከታችሁ ያላችሁት ለአንድ ከስተመሪ የገዛሁት ናቸው። ቁመታቸው ማየት ትችላላችሁ። የሁላችሁ እንዳይመስሉ በጣም ምርጥ ምርጥ በሬዎችና ዋጋቸው ደግሞ በሰሞኑ ገበያ አንፃር ከ140 እስከ 150 ሺህ የሚገመቱ ናቸው ግን እግዚአብሔር ረድቶን እስከ 111 እስከ 112 የገዛ ናቸው ናቸው ጅምላ ነው የገዛ ነው 11 በሬ ነው የገዛ ነው ስለዚህ እነዚህዎቹ ከነ ወጫቸው ምናልባት 115 ን ሊጨርሱ ይችላሉ ስለሆነ እርግጠኛ ነኝ እነዚህ በሬዎችን በትክክል ካበላ ናቸው ያለን ሁለት ወር ነው ለገና ስለዚህ እነዚህ በሬዎች እስከ 170 ሺህ ያወጣሉ ስለዚህ ማድለብ ስራ ላይ የተሰማራችሁ ሰዎች እስካሁን በሬ ያላስገባችሁ አሁን ያለ ነው ህዳር ውስጥ ስለሆነ ከ ከህዳር አምስት ስድስት በኋላ የምታስገቡ ምናልባት ላይደርስላችሁ ይችላሉ። ለገና በዓል ላይደርሱ ይችላሉ። ምናልባት ገናን ካለፈ በኋላ የተለያየ ሰርሞኒዎች አሉ፣ ሰርግ አለ፣ ምናልባት ቤት ምርቃቶች አሉ ብላችሁ ካሰባችሁ እንጂ ለገና በዓል የምታደልቡ ሰዎች አሁን እስከ ህዳር አስር መሀል በሬዎችን ብታስገቡ መልካም ነው። ስለዚህ በዚህ መሃል ካዝገባችሁ የህክምና ጊዜ የመኖር ጊዜ ያላቸው ስለሆነ ቶሎ ወደ ህክምናው ገብተን በተጨማሪም ደግሞ የሚበሉትን የመኖሪያ ሻቸውን ቶሎ ሰርተን ለገና እንድደርሱ እናደርጋችኋለን። እነዚህ አሁን ለገና በትክክል ይደርሳሉ። ቢኮስ አሁንም የደለቡ ናቸው። በዚህ ዋጋ የማይገመት ነው። ምናልባት የህዳር ሶስትን የሮብን ዋጋ አዳማ ስለሚል ከስተመሪ ሊገዛ ስለሚሄድ እዛ ያለውን ገባ አጣራለሁ። እናንተ ግን በተቻላችሁ መጠን ፈጥናችሁ እስከ ህዳር አስር ገዝታችሁ እንድታስገቡ ሪከመንድ አደርጋችኋለሁ። ካስገባችሁ በአንደኛው ሳምንት ውስጥ ቶሎ ብለን መኖ ማስጀመር አለብን። ሕክምናዎችን ማስጀመር አለብን። ስለዚህ ለገና ባለ እንድደርሱ ከፈለጋችሁ ሳትጓተቱ ቶሎ እንድትጨርሱ መክራችኋለሁ። እስካሁን ከናንተ ጋር የቆየውኝ አብዲ ለገሰ የእንስሳት ሐኪም ነኝ። የኛውን ቪዲዮ ከተመቻችሁ ለወዳጅ ጓደኞቻችሁ ሼር አድርጎልኝ፣ ይህን ቻናል ሰብስክራይብ አድርጎልኝ፣ ጠቃሚ ነገሮችን አስተምራችኋለሁ። አንተ ምትመክሩኝ ልሰራ እኔ ምሰራበት ነገር ካለ ጠቁሙኝ። በሉ ደህና ሁኑልኝ ላችኋለሁ እንግዲህ